ሰላም ጤና ይስጥልን። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን በዛሬ ቪዲዮዋችን ላይ ስለ አንድ አስገራሚ ፍሬ እንነግራቸዋለን። ይህም ፍሬ ቅርንፉድ ይባላል። ከአልጋ እስከ ጤና እጅግ በጣም በርካታ ጥቅሞችን ይሰጠናል። እንዲሁም ጉዳት አለው። ምን አለፋችሁ ይህን ቪዲዮ እስከ መጨረሻው ካያችሁ ስለ ቅርንፉድ ሙሉ መረጃ ይዛችሁ ትወጣላችሁ። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን ለዩቲዩብ ቻናላችን አዲስ ከሆናችሁ ስለ ውበት ስለ ጤና እጅግ በጣም ጠቃሚ ነገሮችን ሼር የምናደርግበት ዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰሞን ትችላላችሁ። ቪዲዮውንም ስትጀምሩት ላይክና ሼር ማድረግ አይረሳ። ታዲያ ታላቁ ቅርንፉድ ወይም አስደናቂው ቅርንፉድ ለጤና በርካታ የጤና ጥቅሞችን ይሰጡናል። ታዲያ ቅርንፉድ የትኞቹንን የጤና ጥቅም ይሰጠናል ካላችሁ በዚህ ቪዲዮ ትሰማላችሁ። ቅርንፉድ ቅመም ብቻ አይደለም ለበርካታ የጤና ጥቅሞች ለመድኃኒትነት ሲያገለግሉ ናል እጅግ በጣም ተረጅም ዓመታት በፊት በቻይና በኤስያ በግብፅ እጅግ በጣም በህንድ ጭምር በርካታ ህመሞችን ሲፈውስ የከረመ ቅመም ነው። ታዲያ በሀገራችንም በሰፊው እውቅና ላይ ውሏል። ነገር ግን ቅርንፉድን ቅመም እንጂ የጤና በረከት እንዳለው ብዙዎቻችን አንረዳም። ቅርንፉድ በአንቲኦክሳይድ የበለጸገ ነው። ቅርንፉድ በአንቲኦክሳይድ የበለጸገ ስለሆነ ሰውነታችን ላይ ሊደርሱ የሚችሉ የተለያዩ ጉዳቶች ሴሎቻችን ሊያዳክሙ የሚችሉ የተለያዩ በሽታዎችን በመከላከል በከፍተኛ ሁኔታ ጥቅም ላይ ያገለግላል። ቅርንፉድ ተፈጥሯዊ የህመም ማስታገሻ ነው። የጥርስ ህመም ካለብዎት የቅርንፉድ ዘይትን በመጠቀም ያስታግሳል። ወይም የቅርንፉድ ፍሬ ካገኙ የጥርስ ህመም ያለበትን ጥርስ ላይ በጥርሳችሁ አኘካ አድርጋችሁ መያዝ ታዲያ ፋታ የማይሰጥና የሚያንገበግብ የጥርስ ህመምን በቶሎ ለማዳን ይረዳል። ኢንፍላሜሽንን ይዋጋል። እብጠትን ይቀንሳል። በአርተስተስ በሽታ ምክንያት የሚከሰተውን ህመምን ለማስወገድ ይረዳል። የምግብ መፈጨትን ያግዛል። ምግብ ከበላችሁ በኋላ ሆዳችሁ መነፋት ካጋጠመው፣ ምግብ ከበላችሁ በኋላ የሆዳ ለመስማማት ወይም ሆዳችሁ በከፍተኛ ሁኔታ የሚነፋ ከሆነ ሆዳችሁ በጋዜት የተሞላ ከሆነ ቅርንፉድ ቶሎ ምግብ እንዲዋሃድና ዳጀስቲንግ ሲስተም እንዲሰራ ያደርጋል። ታዲያ ቅርንፉድ የሆድን ህመም በመቀነስ እንዲሁም ሆዳች በፍጥነት ምግብን ዳጀስት እንዲያደረግ በከፍተኛ ሁኔታ ይጠቅማል። የደም ስኳር መጠንን ያስተካክላል። የኢንሱሊን መቆጣጠሪያን አለው። ቅርንፉድ የደም ስኳር መጠንን እንዲስተካከል በማድረግ የደም ስኳር መጠንን ያረጋጋል። ታዲያ ለስኳር ህመምተኞች እጅግ በጣም ጠቃሚ ነው። የደም ስኳርን በማመጣጠን ጤናማ እንድንሆንና ትክክለኛ የደም ስኳር እንዲኖረን ያደርጋል። በሽታ መከላከል አቅምን ይጨምራል። በውስጡ በያዘው ጸረ ተዋሳን ምክንያት በጉፋን፣ በሳል፣ በተለያዩ ባክቴሪያዎችና ኢንፌክሽኖች ስትጠቁ በቶሎ ከዛ በሽታ ለማገገም ቅርንፉድ ወሳኝ ነው። በይበልጥ በጉፋን ወቅት በሻይ መልኩ ብትጠቀሙ እንዲሁም ቅርንፉድ ቀረፋንን ብትወስዱ በከፍተኛ ሁኔታ ጥቅም ይሰጣቸዋል። ታዲያ ቅርንፉድ ለጉፋን ከፍተኛ አስተዋጽኦ ያደርጋል። ጉበትን ያጸዳል። ጉበትን ለማጽዳትና በአንቲኦክሳይድ ምክንያት የሚፈጠረውን ውጥረት ለመቀነስ ይረዳናል። የጉበት ሕመም ካለብን ወይም ጉበታችን ጤናማ እንዲሆን ቅርንፉድን አዘውት ለመጠቀም ጠቃሚ ነው። የካንሰር ሴሎችን ሊዋጋ ይችላል። ቅድመ ጥናቶች እንደሚያሳዩት ቅርንፉድ የካንሰር ሴሎችን በመዋጋት እምቅ ችሎታ እንዳለው ተመራማሪዎች ደርሰውበታል። ታዲያ የካንሰር ሴሎች በሰውነታችን እንዳይስፋፉ እንዲሁም እንዳይከሰቱ ቅርንፉድ በከፍተኛ ሁኔታ ጥቅም ላይ ይውላል። አጥንታችንን ይህ ያጠናክርልናል። የአጥንት ጥንካሬና ጠቀሜታው ከፍተኛ ነው። የአጥንት መሳሳት ችግር እንዳያጋጥም ቅርንፉድ በውስጡ በያዘው ማግኒዚም ወይም በማግኒዚም የበለጸገ ስለሆን አጥንታችን ጤናማ እንዲሆን በከፍተኛ ሁኔታ ሚና ይጫወታል። የተፈጥሮ የወሲብ ፍላጎትን መጨመር ይችላል። በስንፈት ወሲብ ለተጠቁ ሰዎች እጅግ በጣም ጠቃሚ ሆኖ በተደጋጋሚ ያሳያል። ታዲያ ካልጋ በፊት ቅርንፉድን ብትጠቀሙ አስደሳሽ ወሲብ ለመፈጸምና ከስንፈት ወሲብ በሽታ ለመገላገል በከፍተኛ ሁኔታ ጥቅም ላይ ውሏል። ቅርንፉድን እንዴት መጠቀም ይቻላል? ሃው ቱ ዩዝ አጠቃቀሙን እንነግራቸዋለን። ለጥርስ ሕመም ወይም መጥፎ ያፍጠረን እንዲኖሮት ማኘክ። ለምሳሌ ጥርስ ሕመም ከታመምን በታመምንበት ጥርስ ላይ በስሱ ማኘክ የጥርስ ሕመሙ እስኪዳገስ ድረስ መጥፎ አፍጠረን ካለባችሁ ቅርንፉድ በከፍተኛ ሁኔታ ጠቃሚ ነው። ብዙ ጊዜ ለመጥፎ አፍጠረን ከሚያጋልጡን ነገሮች አንዱ በአፋችን ውስጥ የሚከማቹ ባክቴሪያዎች ናቸው። ምግብ ከበላም በኋላ ማና ጸዳ ከሆነ ባክቴሪያዎች በመከማቸት ለመጥፎ ያፍጠረን እንድንጋለጥ ያደርጉናል። ታዲያ ለዚህ ደግሞ ቅርንፉድ እኔ ያለው ይላቸዋል። መጥፎ ያፍጠረንም በማጥፋትም ጥርሳችን ውስጥም ያሉ ባክቴሪያዎችን በመግደል ከፍተኛ ጥቅም ይሰጠናል። የቅርንፉድ ሻይ በቅርንፉድን በሻይ መልኩ መጠቀም እንችላለን አንድ ወይም ሁለት ቅርንፉድ በሞቀዋ ውስጥ መጨመርና ማፍላት ከአንድ ወይ ከሁለት አይለ ታዲያ የቅርንፉድ ዘይትንም ለህመም ማስታገሻ መጠቀም እንችላለን በቅርንፉድ ዘይት የህመም ማስታገሻ እናደርገዋለን ምግብ ውስጥ መጨመር በወጥ በሾርባ በተለያዩ ነገሮች ውስጥ ስትሰሩ ቅርንፉድን መጠቀም ትችላላችሁ ታዲያ እስካሁን የነገርናችሁ የቅርንፉድን አስደናቂ የጤና ጥቅም ነው። ታዲያ ቅርንፉድስ ምን ጉዳት አለው ካላችሁን ከዚህ በመቀጠል የምንነግራችሁ ይሆናል። የቅርንፉድ ዘይት ከመጠን በላይ መጠቀም የለብንም። ቅርንፉድም የቅርንፉድን ዘይት ከመጠን በላይ መጠቀም ምን ያመጣል? ከፍተኛ የጤና መታወክና ህይወትን ማጣት ድረስ ያደርሳል። ስለዚህ ጠንካራ ወይም ከባድ ችግር ያመጣል። እርጉዝ ከሆኑ ደም የሚያቀጥሉ መድኃኒቶችን የሚወስዱ ከሆነ በፍጹም ቅርንፉድ ከመጠን በላይ መጠቀም ይቆጠቡ። እርጉዝ ሴቶች በሚያቀጥም መድኃኒት የሚወስዱ ሰዎች ቅርንፉድን ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። ቅርንፉድን ስንጠቀም መጠኑ እጅግ በጣም መብዛት የለበትም። አንድ ወይ ሁለት ፍሬ፣ ከዛ በላይ ከተጠቀምን ጨጓራን ይጎዳል፣ የውስጥ ጉበታችን ይነካል፣ ብዙ አይነት በሽታዎችንም ያመጣል። ስለዚህ የትኛውንም ባህላዊ ነገር ስትጠቀሙ ያለ እውቀት መጠቀም እጅግ በጣም አስቸጋሪ ነው። ሌላኛው ቅርንፉድ እንደነገርናችሁ ጥሩ መዓዛ ስላለው ስትጠቀሙትም ወይም ለመጠቀምም በራሱ የሚያስደስት ፍሬ ነው። ታዲያ ቅርንፉድ ትክክለኛውን አፈላልጋችሁ ገዝታችሁ መጠቀም ትችላላችሁ። አንዳንድ ቦታ ላይ የሚሸጡት ቅርንፍዶች ትክክለኛ አይደሉም፣ በተወሰነ መልኩ የተቀላቀለባቸው ናቸው። እነሱን አጣርታችሁ ታሽገው የሚሸጡ ቅርንፉዶች አሉ። እነሱን አጣርታችሁ በመጠቀም ብዙ አይነት ጥቅም ማግኘት ትችላላችሁ። ታዲያ ቅድም እንዳነሳ ነው እርጉዞች መድኃኒት የምትወስዱ ሰዎች በፍጹም ከሐኪምን ከማማከር በላይ እናንተ ልታውቁ ይገባል። ታዲያ ይሄን ነገር የምትጠቀሙ ከሆነ ከእናንተ ጤና ጋር ይጋጫል፣ ከመድኃኒቱ ጋር ይጋጫል። ያንን በደንብ ማወቅ አለባችሁ። ምክንያቱም የባህል መድኃኒቶች እጅግ በጣም ብዙ ሰው በግምት ስለሚጠቀማቸው ወይም የባህል ሐኪምም ሳያማክር የጤና ባለሙያዎችንም ሳያማክር በራሱ ፍቃድ ስለሚጠቀማቸው ብዙ ሰዎችን ጉዳት ላይ ይጥላል። የእኛ ቻናል ደግሞ ስራው ስለዛ ፍሬ፣ ስለዛ ቅጠል፣ ስለ ጤና፣ ስለ ውበት መረጃ መስጠት ነው። ከዛ በተረፈ እናንተ አጠቃቀሙና ሌላውን ጥናት መስራት አለባችሁ። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን ስለ ቅርንፉድ ፉድ የተወሰነ ነገር እንዳወቃችሁ አንጠራጠርም። ታዲያ እናንተ መደሰታችሁ የምናውቀው በላይክና በሼራችሁ እንዲሁም በኮመንታችሁ ነው። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸርሰንብቱ።